ክቡር ጠቅላይ ሚኒስትራችን አበባ ተወባ በልጽጋ ባየናት ስንል የምንመኛትን ኢትዮጵያን በዘርፈ ብዙ ልማት መስኮች ስላሳዩን ለተሰሩ ስራዎች እጅግ አግራሞት ና አድናቆት አለኝ። ይህን ለመናገር ምንም ሌላ ነገር ሳያስፈልግ ጤናማ መሆን ብቻ በቂ ነው። እናም ሁሌም ከጎናዎት ነን። ለዘመናት የከረብንበት ትርክት እንዳላግባባን ና አሁን እየታዩ ያሉ ችግሮች ሁሉ እንደፈጠረብን የለውጡ መንግስት በሚገባ አስገንዝቦናል። የተበላሸውን ትርክት በምናብ ከቀረጹ ማህበራዊ ጉዳዮች አንዱ ጥበብ ነው። ወደ ተስተካከለውና ሁላችንም ወደሚያካትተው ትርክትም የሚወስደን ራሱ ጥበብ ነው። ስለሆነም በዛሬውና በነገው መካከል አስተሳሳሪ መግባቢያ መንገዶችን ለመትለም የመስተሳሰሪያ ውሎችን ለመፈለግ ለማግኘትም፣ ብሎም ለመፍጠር ብሔራዊ ክብርን ለማስጠበቅ የሚሰሩ የጥበብ ስራዎችን የገበያ ስራ ባለመሆናቸው የፋይናንስና የግብዓት ችግሮች ያጋጥማቸዋል። እንዲህ ያሉ ከፍ ያሉ ዋጋ የሚሰጣቸውን ሀገራዊ የጥበብ ስራዎችን የሚያተጋ በፋይናንስ የሚደግፍ እውቅና የሚሰጥና ተደራሽ የሚያደርግ አሰራር የምትፈጥርበት መንገድ ሊመቻች እላለሁ። አመሰግናለሁ።